አይታወቅም። ሌላ ይቅርና የአስቴር መጽሐፊ ጸሐፊ ማን እንደሆነም አይታወቅም። በቤተ ክርስቲያን አባቶች ዘንድም በጣም ግርታ ነበር። የአስቴር መጽሐፍን አንቀበልም ያሉ የቤተ ክርስቲያን አባቶች ነበሩ። ከዛም አንጻር ምክንያቶቹንም ሲጠቅሱ መጽሐፊ አስቴር ማንቀበልበት ምክንያት፣ አንደኛ የእግዚአብሔር ስም አይገኝበትም። በሁለተኛ ደረጃ ታሪኩ ዝም ብሎ እንትን የሆነ በግላዊ ሆነ ወሬ አለ እንደዛ አይነት ታሪክ ነው ያለው። ምንም አይነት ጥቅም የለውም በሚል ያልተቀበሉ አባቶች ነበሩ። ከኋላ ግን እነዚህ መጽሐፍቶች ቀሩናላ እንዲካተቱ ካደረጉት ምክንያቶች መካከል አይ እግዚአብሔር ድንቅ ተአምራትን ያሳያል ለሰዎች መማሪያ ይሆናል በሚል የተወሰደ መጽሐፍ ነው። ሌሎችንም መጽሐፍቶች ምሳሌ ማን እንደጻፉ አይታወቅም። መዝሙረ ዳዊትን ምዕራፍ ሰባ በኋላ ማን እንደጻፉ አይታወቅም። ሌሎችም ሌሎችን መጽሐፍቶች ሙሉ የብሉይ ኪዳን መጽሐፍት ማን እንደጻፉ አይታወቅም። ኦሪጂናሉ አውቶግራፊም የለም። ያሉትን ማኑስክሪፕቶች ለምሳሌ ማሶሪቲክ ተክስት የሚባለው ሰብቱጀንት የሚባለው፣ ሌሎችም ሌሎችም ማኒስክሪፕቶች የሙት ባህር ዋሻ የሚባሉ ማኒስክሪፕቶች እርስ በራሳቸው አይስማሙም። ኦሪጂናሉን በእጅ ላይ የለም። ኦሪጂናሉ ቢኖር እንኳን ኦሪጂናሉ ማን እንደጻፈው በቅጡ አይታወቅም ማለት ነው። ወደ ኒው ተስተመንትም ስንመጣ ኒው ተስተመንትም እንደዛው ፀሐፊዎቹ በቅጡ አይታወቁም። ዮሐንስ ዮሐንስ ጻፎ ይባላል። ነገር ግን ዮሐንስ ስለመጻፉ ምንም አይነት ማረጋገጫዎች አናይም ማለት ነው። ባጭሩ ማለት ነው መጽሐፍ ቅዱስ ወይ ነው የቱ መጽሐፍ ቅዱስ ነው የኦርቶዶክስ በመጀመሪያ ደረጃ ኦርቶዶክስ ተዋህዶ የሚትባል ቤተክርስቲያን በኦርቶዶክስ ኦርቶዶክስ በአጠቃላይ ኦርየንታል ኦርቶዶክስም ሌሎችም ኦርቶዶክሶች የመጡት እራሱ በ1054 ላይ ነው። በ1054 ነው ኦርቶዶክስ እና የምስራቅ የምዕራብ ምናምን ተባብለው የተከፋፈሉት ማለት ነው። ይሄ የከልቄዶንን ጉባኤ ላይ በተነሳ ውዝግብ ማለት ነው። ከዛም የከልቄዶን ውዝግብ ብቻ አይደለም። ይሄ የመስቀል የእንትን የስዕል ሰበራ የሚባልም ሌላ በሰባት መቶ ምናምን አካባቢ የተነሱ እንትኖች ነበሩ። ራሱ ጭቅጭቅ ማለት ነው። ያ ጭቅጭቅ እየሰፋ መጥቶ በ1054 ሰባት ላይ ዓመተ ኤዲ ላይ ተከፋፍለው ኦርቶዶክስ ተዋህዶ የምትባል ቤተክርስቲያን እንደተመሰረተች ይታሰባል። በፍጹም ኦርቶዶክስ የምትባል ቸርች አልነበረችም ከዚህ በፊትም ማለት ነው። እንኳን መጽሐፍ ቅዱስ የእሷ ሊሆን ይቅር እና ኦርቶዶክስ የምትባል ቸርች ራሱ ከ1054 በኋላ የለም። በቤተክርስቲያን ታሪክ ቸርች ስትሪ ላይ ኦርቶዶክስ የሚባል የለም ራሱ አይ መጽሐፍ ቅዱስ መጽሐፍ ቅዱስ ሃይማኖቱን አይናገርም፣ አንድም ቦታ በግልጽ ቋንቋ እና ግባ እና እንትን በል ሞግተን ችግር የለውም። እኔ ቸርች ስትሪ ሌላ ይቅርና የጎርጎሪዮስን መጽሐፍ እጠቅስልሃለሁ ወይ ጎርጎሪዮስ የቤተ ክርስቲያን ታሪክ በዓለም መድረክ የሚለው መጽሐፍ አባ ጎርጎሪዮስ የሸዋ ሊቀ ጳጳስ ማለት ነው። እና ግባና እንትን ብል እሳቸውን ማየት ትችላለህ። ኦኬ የእሳቸውን መጽሐፍ እንኳን እንትን አሁን እኮ እኛ የገጠመን እኮ ሁለት አይነት እንትን ነው። ወይ ታሪኩን የማያውቅ ኦርቶዶክሳዊ ነው እኛ ጋር መጥቶ እንትን የሚለው የሚሞግተው፣ ወይ ደግሞ ቸርች ስትሪን ገረፍ ገረፍ አርጋችሁ ብትመጡ በጣም የተሻለ ነው። ቸርች ስትሪ ማለት ነው እሺ ኦኬ፣ ወደ እንትኑ ሊሄድ ወደ ሀሳቡ ሊሄድ እና መጽሐፍ ቅዱስ እንትኑ ራሱ ሃይማኖቱ ምንድን ነው ከተባለ አይናገርም። ሌላ ይቅርና ክርስቲያን የሚለው ቃል ራሱ መጽሐፍ ቅዱስ ላይ አንድም ቦታ አይገኝም። ክርስቲያን የሚለው ቃል መጽሐፍ ቅዱስ ላይ አንድም ቦታ አይገኝም። ቤተ ክርስቲያንም ሆነ ክርስቲያን የሚለው ቃል ኢየሱስ ክርስቶስ አልተናገረም። ነገር ግን ብዙ ጊዜ የሚጠቅሱት ኤክሌሲያ የሚለውን ቃል ሊጠቀሙትና ኢየሱስ ክርስቶስ እኮ ቤተክርስቲያንን መስርቷል የሚል ነው። ኤክሌሲያ የሚለው ቃል በመጀመሪያ ደረጃ ቤተክርስቲያንን ሊወክል አይችልም። ኤክሌሲያ ማለት እንትን ጉባኤ፣ ስብስብ ማለት እንጂ እንትን አይደለም ራሱ ቤተ ክርስቲያን ማለት አይደለም እና ክርስቶስ ቤተ ክርስቲያን የሚባል ነገር አያቅም። ታዲያ ቤተ ክርስቲያን የሚለው ነገር መቼ ነው በመጽሐፍ ቅዱስ ለመጀመሪያ ጊዜ የተጻፈው ከተባለ በሐዋርያት ሥራ መዕራፍ 11 ቁጥር 26 ላይ በግልጽ ቋንቋ ክርስቲያን ተብሎ ተጠሯል። ክርስቲያን ምን ተብሎ ክርስቲያን ተብሎ ተጠሯል። ስለዚህ ክርስቲያን የሚለው ቃል እራሱ በሐዋርያት መዕራፍ 11 ቁጥር 26 በኋላ እየተገኘ ነው ማለት ነው። እንዲሁም ይህንን አንድ የመጽሐፍ ቅዱ የአዲስ ኪዳን የአዲስ ኪዳን ቅኝት የሚለው በቃሊዮት ቤተክርስቲያን የተጻፈ የተተረጎመ ማን ስቲን ነው እና እሱ ነው በእንግሊዝኛ የተጻፈው መጽሐፍ በአማርኛ ተተርጉሞ በቀረበው መጽሐፍ ላይ በግልጽ ቋንቋ እንደሚያስቀምጠው፣ ምን ብሎ ያስቀምጣል? ክርስቲያን ክርስትና ራሱ የሚለው ስም ስም እንትኑ እየመጣው ራሱ በ ከኢየሱስ እርጋት በኋላ ከ45 ዓመታት ከ48 ዓመታት በኋላ መሆኑን ይስማማበታል። ይህ መጽሐፍ ማለት ነው። ነገር ግን አባ ጎርጎሪዎስ የቤተክርስቲያን ታሪክ በዓለም መድረክ በሚለው መጽሐፋቸው ላይ በግልጽ ቋንቋ እንዳስቀምጡት ምን ብሎ የሚያስቀምጡት ቤተክርስቲያን እንደ ቤተክርስቲያን የተመሰረተችው በአራተኛው ክፍለ ዘመን በቆስጠንጢኒያ እንደሆነ ይስማማል ማለት ነው። ባጭሩ ማለት ነው። ክርስቲያን የሚለው ስያሜ በአንጾኪያ? ስሙ ተገኘ። ነገር ግን ቤተክርስቲያን እንደ ቤተክርስቲያን ግን የተመሰረተችው በእንትና እንደሆነ በቆንስተንቲኖስ ጊዜ እንደሆነ፣ ንጉሥ ቆንስተንቲኒያ የሚባል ነበር፣ በሱ ጊዜ እንደተመሰረተች ይታል